ሰላም ጤና ይስጥልን። እንዴት ናችሁ? እንኳን በደህና መጣችሁ። ዛሬ በዚህ ቪዲዮ ጠቃሚ የሆነ የፀጉር ሻምፖ አዘገጃጀትን ነው የማጋራቸው። ይህ ሻምፖ ለፀጉር ጤና ብዙ ጠቀሜታ ባላቸው ተፈጥሯዊ ግብዓቶች የተዘጋጀ ሻምፖ ነው። አጠቃላይ ለፀጉር ጤና፣ ለእድገቱም፣ ለወዙም፣ ለራስ ቅል ቆዳ ጤናም በጣም ብዙ በረከቶች ያሉት ሻምፖ ነው። ይህ ሻምፖ ጸጉራችን የሚያያዝብን ከሆነ የሚረክፍብን ከሆነ በቀላሉ ለማበጠር የምንቸገር ከሆነ ፍቱን መፍትሄ ሰጪ የሆነ ሻምፖ ነው። በጣም በቀላሉ በቤት ውስጥ ባሉን ግብአቶች የምናዘጋጀው እንዲሁም ለፈጣን የጸጉር እድገት ለራስ ቅልቆዳ ጤናም በጣም በርካታ ጥቅም ሰጪ ነው። እነሆ ወደ አዘገጃጀቱ እንሄዳለን። ብርጭቆ ነክ እቃ ለማዘጋጀት ያስፈልገናል እና በመጀመሪያ የምጠቀሙ ግብአት ቡናን ነው። ቡናን በሻምፖችን ውስጥ አካተን አዘጋጅተን መጠቀሙ በጣም ጠቀሜታ አለው። ካፌን ስላለው የራስ ቅል የደም ዝውውር ፍሰት እንዲጨምር እንዲሻሻል ስለሚረዳ ከዚህም የተነሳ ፀጉራችን እድገቱ የተፋጠነ እንዲሆን በጣም አስተዋጽኦ የሚያደርግ ነው። በመቀጠልም በተመሳሳይ መጠን የጥቁር አዝሙድ የተፈጨ ዱቄቱን እንጨምራለን። ይህም ግብአት እንግዲህ በተለያዩ የፀጉር እንክብካቤ ውስጥ አካተ ልንጠቀሙ የምንችለውና በጣም ብዙ ጥቅምን የምናገኝበት ግብአት ነው። ምክንያቱም በውስጡ ለፀጉር አስፈላጊ የሆኑ ለፀጉር ጤንነት የፀጉር ጤንነትን የሚያግዙ የሚደግፉ ንጥረ ነገሮችን ቫይታሚኖችን የተሞላ ስለሆነ፣ ብዙ ጥናቶች እንደሚያሳዩት የግብአት የፀጉር እድገትን ያፋጥናል። በተለይ ደግሞ በተለያየ ምክንያት የሚከሰት የፀጉር መርገፍን የሚገታ ነው። እንዲሁም በራስ ቅል ላይ ሊወጡ የሚችሉ እንደ ፎረፎር፣ ማሳከት የተለያዩ የቆዳ ችግሮችን በመቅረፍም አንደኛ ነው። እንዳያችሁት ሁለቱም ግብአቶች ላይ የፈላ ውሃ ጨምሬ በደንብ ካዋሃድኩኝ በኋላ እንዲብላላ በደንብ ግብአቱ ጥቅሙን እስኪሰጠን ከድነን ከድኛ አስቀምጣለሁ። በመቀጠልም የተፈጨ የቀይ ስር የተዘፈዘፈ ማለት ነው። ውሃውን እንዳያችሁት ጥቂት ነው። ያንን ውሃውን ብቻ ለብቻ አጥልዬ በማዘጋጀው እቃ ላይ ይጨምራለሁ። የቀይ ስር ጭማቂም እንግዲህ ለጸጉር ጤና አስፈላጊ በሆኑ ንጥረ ነገሮች የበለጸገ ስለሆነ በተለያየ መንገድ ልንጠቀመው የምንችለው ግብአት ነው እና በሻምፖችን ውስጥ ማካተን ስንጠቀመው በጣም በርካታ ጥቅም የምናገኝበት ነው። በዋናነት ፎረፎርን ያጠፋል ይከላከላልም። የራስ ቆዳን ያጸዳል አጣቢ ነው። በመቀጠልም የአሎቬራ ጄል ሁለት የገበታ ማንኪያ አካትታለው። እንግዲህ የአሎቬራ ጄልም ፀጉርን ከማለስለስ ጀምሮ የፀጉር መርገፍን የሚከላከል ነው። እንዲሁም በራስ ቅል ቆዳ ላይ ሊወጡ የሚችሉ ነገሮችንም ያስወግዳል። እንዲሁም ከራስ ቅል ቆዳ ላይ የሞቱ የቆዳ ህዋሳቶችንም ያስወግዳል። የፀጉር ህዋሳቶችንም የሚመግብ ነው። በአጠቃላይ ፀጉር እንዳይጎዳ ትሪት የሚያደርግ ነው። በተለይ ደግሞ በራስ ቅል ላይ እንዳልኳችሁ ሊወጡ የሚችሉ የተለያዩ ነገሮችን ይከላከላል ማለት ነው። በመቀጠል እንዳያችሁት የጨመርኩት አንድ ማንኪያ ትንሿን የሻይ ማንኪያ የጥቁር አዝሙድ ኦይል ጨምሬያለሁ። በስተመጨረሻም መጨረሻም ይህን ቀላቅዬ ከድኜ ያስቀመጥኩትን ውህድ የጥቁር አዝሙዱንና የቡናውን ውህድ በዚህ ሂደት አጥልዬ አካትታለሁ እና ውዶች ይህንን ሻምፖ ለማዘጋጀት እንዳያችሁት የተጠቀምኳቸው ግብአቶች፣ በቤት ውስጥ የምንጠቀማቸው ግብአቶች፣ የምንመገባቸው በቤት ውስጥ ሊኖሩ የሚችሉ ግብአቶች ናቸው እና ሂደቱም እንዳያችሁት ነው በጣም ቀላል ነው። ጥቅሙ ደግሞ እጅግ በጣም በርካታ ነው። ተጠቀሙት። ምናልባት ግን ይሄ ለሁሉም ሰው ይስማማል ማለት አይቻልም፣ ግን ለብዙሃኑ የሚስማማ ነው። ምናልባት ተጠቅማችሁ የማይስማማችሁ ከሆነ ማቆም ትችላላችሁ። ነገር ግን ሞክሩት። እንደኔ የፀጉር ሻምፖ የሚመቻችሁ ላጣችሁ ይህ መፍትሄ ሰጪ ሻምፖ ነው። እንግዲህ በመቀጠል በስተመጨረሻ የጨመርኩት ትንሽዬ የሻምፖ ነው፣ ትንሽ ሻምፖ ጨምር ያለው እና አጠቃላይ ሁሉም ውህድ አንድ ላይ እንዲዋሃድ በዚህ ሂደት እንመታዋለን ማለት ነው። ስሙዝ እንዲሆን እንደምንፈልገው ያለ ይዘት እንዲኖረው በዚህ ሂደት በማሽን መተዋል። እንግዲህ በማሽን ከመታወት በኋላ የሰጠን ውጤት ይሄን ይመስላል። ወፈር ያለ በጣም ለስለስ ያለ ቆንጆ የሆነ ሻምፖ ወቶታል። በዚህ ሂደት አዘጋጅተን እንግዲህ ለአንድ ለሁለት ጊዜ የሚበቃንን እኔ እንደዛ ነው ያዘጋጀሁት። በብዛት ከሆነ የምናዘጋጀው ግብዓቶችን መጠን መጨመር፣ ነገር ግን ሳይቆይ እንደዚህ ፍሬሹን አዘጋጅተን ለሁለት ጊዜ የሚሆን እንደዚህ ተጠቅመን ባለቀ ቁጥር እንደዚህ ብናዘጋጅ ይቻላል። እናም በእቃ ላይ እንደዚህ ጨምራለሁ። አንዳንድ ነገሮችን ተጠቅመን እንደዚህ ፕላስቲክ ነክ ወይም ብርጭቆም ቢሆኑ ሌላ ግብዓት ማለት ነው ተጠቅመን እቃቸውን የምንጥላቸዋሉ አይደለ? በአንድ ጥል እንደዚህ አጥበን አስቀምጠን ለዚህ ዓላማ ይውላል ማለት ነው። እና ትልልቅ የሻምፖ እቃዎችም ሊኖሩ ይችላሉ፣ ግን አነስተኛ የሆኑ እቃዎችን እንደዚህ አጥበን ብናስቀምጥ ይረዳል። እንዲሁም የሚሸጡም ይኖራሉ። ቦታውን ስላላገኘው ነው፣ በእርግጥ ኦንላይን አይቻለሁኝ። እና ይህንን ይመስላል ሻምፖአችን። ይህ ሻምፖ ሻምፖ ብቻ ሳይሆን የኮንዲሽነርነትም ይዘት ያለው ነው። ጸጉርን ለማጠብ ብቻ ሳይሆን ለማለስለስም ጭምር፣ ጸጉራችን እንዲፍታታ በቀላሉ እንድናበጥረው እንዳይረግፍ አቅም ያለው ፀጉር እንዲኖረን በጣም የሚያስችል ነው። እንግዲህ በዚህ ሂደት ጸጉሬን ቁጥርጥር ነበር፣ ተፈቷል። ሳላበጥረው ነው የምታጠበው ምክንያቱም በደረቁ ሲበጠር የመርገፍ የመበጣጠስ ስለሚሆን ያ እንዳይሆን በዚህ ሂደት በምንታጠብ ሰዓት አንዳንድ ውህዶችን ተጠቅመን መታጠብ እንችላለን። ግን ውህድ አሁን ልታጠብ ውህድ አልተጠቀምኩም። ነገር ግን ይህ ሻምፖ ራሱ እንደ ውህድም ነው ለመታጠብም ፀጉርን ትሪት ለማድረግም ሁሉን ጥቅም የሚሰጥ ስለሆነ ተያያዥነት ጥቅም አለው። ስለዚህ ይህንን በምናዘጋጅ ሰዓት ቀጥታ ተጠቅመነው መታጠብ ሳይሆን በደንብ እኔ አሁን ቪዲዮ እንዳይረዝም ነው እንጂ በደንብ አቆይቻለሁ። ማሳጅ እያረኩኝ እያበጠርኩ ማለት ነው። ከዛ በመቀጠል ነው እንግዲህ እየታጠብኩት። በጣም የለሰለሰ ጥሩ ውጤት ታገኙበት አላችሁ። ሞክሩት። እኔ በራሴ በጣም የወደድኩት ስለሆነም ነው ላጋራችሁ የመጣሁት ማለት ነው። እንግዲህ ከተጠቀምን በኋላ በደንብ መታጠብ በደንብ በውሃ ማስለቀቅ ይጠበቃል። እንግዲህ የዛሬ ቪዲዮ ይህን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ደና ሁኑ።